አሰላሙ አለይኩም ወረህመቱላይ በረካቱ የልጅ አሜሪቱ ቢሻን ተከታይ ሰላም ናቸው። እኔ ደህና ነኝ። ዛሬ ደግሞ አቀርብላችሁ የእንግዳ አቀባበል በቦረና የእንግዳ አቀባበል ምን እንደሚመስል የሚያሳይ ቪዲዮ ነው ማለት ነው። እንግዲህ ያው ህዝቡ ተሰብስቦ ቅልጥ ባለ ቦታ መቀበል ችለናል ማለት ነው እና በጣም ደስ የሚል ነበረ። እስኪ ተከታተሉት ማለት ነው። አድምጡ በእዲም አካሎች ማህበረሰቡ ግራና ቀኝ እንዲሆን አድርጉልን። ክቡራትና ክቡራን ታዳሚዎቻችን ፓነር አመጣችሁ እንግዶች እየመጡ ስለሆነ ክብራትና ክብራን ታዳሚዎቻችን የክልል ከፍተኛ ባለስልጣናትና የዞን ባለስልጣናት እየመጡ ስለሆነ ወደ ውቢቷ መካነ ሰላም ባታቺ ሞቅ ባለ አቀባበል ተቀበሉልን፣ ትልቅ ክብር ሰጡልን። ክብራት እና ክብራን ታዳሚዎቻችን የክልልና የዞን ከፍተኛ አመራሮች በአሁኑ ሰዓት ወደ ሁዲፋ መካነ ሰላም እየመጡ ስለሆነ ዋካችሁ በደማቅ ሞራል ተቀበሉልን። ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ክቡራትና ክቡራን ታዳሚዎቻችን በአሁኑ ሰዓት የክልልና የዞን ከፍተኛ አመራሮች ወደ ውዲታ መካነ ሰላም እየገቡ ስለሆነ እባካችሁ ሞቅ ዳረ ሞራል ተቀበሉልን። እንግዳ ተቀበሉ። ማክብራትና ክብራን ታዳሚዎቻችን፣ እባካችሁ ወራይ ፍቱን አንድ አንድ አይታየኝም እጅ አይታየኝም እጅ አይታየኝም። ቼፕ ቼፕ አርጉ ታክሲ መካነ ሰላም እየመጡ ስለሆነ እባካችሁ የተከበራችሁና የተወደዳችሁ እንግዶቻችን እንኳን ወደ ውቢቷ መካነ ሰላም በሰላም መጣችሁ። ባካችሁ መቅ ያለ መራዝ እንግዶቻችንን አክብሩልን። ክብራትና ክብራን ታዳሚዎቻችን እንኳን ወደ ውቢቷ መካነ ሰላም በሰላም መጣችሁ። እባካችሁ ሞራል ፍትነን። አንዴ አንዴ አንዴ እንኳን ደህና መጣችሁ። እባካችሁ አንዱ አክብርልን፣ ሞራል ፍትነን። እባካችሁ እንኳን ደህና መጣችሁ። ክብራትና ክብራን እንኳን ደህና መጣችሁ ወደ ውቢቷ መካነ ሰላም ለጀለም እንኳን ደህና መጣችሁ። ክብራትና ክብራን እንኳን ወደ እንግዳ መካነ ሰላም እንኳን በሰላም መጣችሁ። ሸምራት እና ክብራን ታዳቢዎቻችን፣ ባካችሁ በሞራል ወደ መስቀል እሽቅልን ባካችሁ። የተከበራችሁና የተወደዳችሁ አመራሮቻችን እንኳን ወደ ይቷ መካነ ሰላም በሰላም መጣችሁ፣ እንኳን ደህና መጣችሁ። ባካችሁ ሞራል ስትልን እንኳን ደህና መጣችሁ